ዛሬ ከሸክም ስለማረፍ ማረፍ በጣም አጭር ነገር አቀርብላችኋለሁ። ዘመናችን ማለትም የሰው ዕድሜ በጣም አጭርና ፈጣን ነው። አንዳንዶቻችን የኖርን ሳይ መስለን ገና እንኖራለን ስንል መሽቶብናል፣ የፈለግነውንና የተመኘውን አልሆንም። አንዳንዶቻችንም ገና ኑሮ ሳንጀምር የጀመርንም ሳይመስለን ጨርሰናል። ያሳለፍናቸውና ኖርን የምንላቸውንም በብዙ ግራ መጋባት፣ ውጥረትና ጭንቀት፣ ፍርሃት አሳልፈናቸው። እርሶስ ዛሬ እንዴት ኖት? ሕይወቱ ከብዶታል? ሁሉ ነገር ጥያቄ ሆኖቦታል? ከየት ነው የመጣሁት፣ ለምንስ ነው የምኖረው፣ ከዚህ በኋላ ወዴት ነው የሚሄደው ብለው ጠይቀው ያውቃሉ? ከገጠሞት ከባድ ነገር የተነሳ ሕይወት ትርጉም አቶቦት ይሆን? ለዚህም ደግሞ አጋዥ ረዳት አማካሪ በማጣትዎ ካለብዎት ሸክም ማን ያሳርፈኛል ብለው ይሆን በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ጌታ ኢየሱስ ክርስቶስ ሲናገር እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ቀንበሬም በላያችሁ ተሸከሙ ከእኔም ተማሩ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም ረፍት ታገኛላችሁ አለ ለነፍሳችሁም እረፍት ታገኛላችሁ። በሸክም የደከሙትንና የተጨነቁትን ለረፍት የሚጠራ ጌታ ኢየሱስ ክርስቶስ ብቻ ነው። ኃጢአተኞችን የሚወድ ይቅር የሚል ስለ ኃጢአተኞች ሕይወቱን የሰጠና ዋጋ የከፈለው ጌታ ኢየሱስ ክርስቶስ ብቻ ነው። ኃጢአተኛን ይወዳል ኃጢአትን ግን ይጠላል ኃጢአተኛ እንዲመለስ ንስሐ እንዲገባ እርሱን እንዲከተል ይፈልጋል ከዘላለም ጥፋት እንድንድንና ሕይወታችንን ለእርሱ ሰጠን እንድንተርፍ የእግዚአብሔር በጎ ፈቃድ ነው ለዚህ ነው ጌታ ኢየሱስ ክርስቶስ በመስቀል ላይ ዋጋ የከፈለው ሰው ሊሆን የማይችለውን የሆነው መለኮት የሆነው የእግዚአብሔር ልጅ ኤሎሄ ኤሎሄ ለማሰበቅተኒ ብሎ እስኪጮህ ድረስ አባቱን የተጣራው ለሰው ልጆች ለኃጢአተኛ ሰዎች ሲል ነው። ኃጢአት ከየትኛውም ሸክም በላይ እጅግ የከበደ እረፍት የሚነሳ የነብስ የሥጋና የመንፈስ እጅግ ከባድ ሸክምና የሚያስጨንቅ እንደሆነ ታውቃለህ። ኃጢአት ሰውን ከእግዚአብሔር የለየ ሰውን ከሰው የለየ የመንፈስ የሥጋና የነብስ ሞትን ያስከተለ ትልቅ ጉዳይ ነው። በሮሜ ምዕራፍ 3 ቁጥር 23 ላይ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል ይላል። ሁሉ ኃጢአትን ሰርተዋል የሚለው ሁሉን ይጠቀልላል። ሥጋ የለበሰ ሁሉ በእግዚአብሔር ፊት በድሏል። ያልበደለ ሰው የለም። እኔም አንተም ኃጢአተኞች ነን። ኃጢአትህ ከእግዚአብሔር ለይቶሃል። ስለዚህ በምድር ተቅበዝባዥና በጥያቄ የተሞላ ያላረፈ ሰው ሆነሃል። ይህም ከኃጢአትህ የተነሳ ነው። ከዚህም በኋላ ኃጢአት የዘላለም ፍርድ ያስከትላል። በእግዚአብሔር ፊት ይፈረድብሃል። አንተን ከፍርድ ለማዳን ግን የእግዚአብሔር ልጅ ኢየሱስ ክርስቶስ ተፈርዶበታል። የእሱን ምትክነት ብትቀበል ኃጢአትህን ብትናዘዝ በሙሉ ልብህ ወደ እግዚአብሔር ብትመጣ እግዚአብሔር ይቀበልሃል፣ ይምርሃል። ኢየሱስ ክርስቶስ ይወድሃል። ወዳጄ ወደዚህ ወደሚወድህ ሕይወቱን አሳልፎ ወደ ሰጠህ ወደ ጌታ ወደ ኢየሱስ ክርስቶስ ና። ዛሬ ምህረትን ለመቀበል ተዘጋጅ። እግዚአብሔር ይምራል፣ ይቅር ይላል። ስለ አንተ በልጁ ላይ ፈርዷል። ልጁ በመስቀል ላይ ሆኖ ሲጮህ እግዚአብሔር ፊቱን ሰውሮበታል። ዛሬ ብትመለስና ስለ ኃጢአትህን ንስሐ ብትገባ እግዚአብሔር ይቀበልሃል፣ በእውነት ይቀበልሃል። እግዚአብሔር ይቅር ይላል። በአንደኛ ዮሐንስ ምዕራፍ 1 ቁጥር 7 ጀምሮ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይልና፣ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው እግዚአብሔር በልጁ በኩል በቀራኒዮ መስቀል ላይ በፈሰሰው ደም ኃጢአታችንን ያጥብልናል፣ ይቅር ይለናል፣ ይቀበለናል። ስለ እኛ በልጁ ላይ ስለፈረደ እኛ ምህረትን እንቀበላለን። ስለዚህ ዛሬ ሳንዘገይ ሳናመነታ ወደ እግዚአብሔር እንምጣ፣ ንስሐ እንግባ፣ ምህረትን እንቀበል። እግዚአብሔር ይጠብቀናል።